ፋ አሁን ስለ ሳቢ ልታወሩ ነው መታችሁ? እዚህ የእኔ እውነት የትም ነው የሚበላው፣ ግሞ የት የትም ነው የምሰደበው የሳሚን ብር በልታ እያሉ አንቺ ሶሻል ሚዲያ ላይ እዳምጣለው እንደዚህ ነው ብለሽ ማረራሽ የምታስብ ጥያቄ ነው። እንደ ሌባ እያወራሽ ነው። ለምትጠየቂው ጥያቄ ሌላ መልስ ነው። የሌባ ባህሪ ነው።

ነበር ግርማሞ እነዚህ ሰዎች ምን እንደሚፈልጉት፣ ታውቃለን

ልክ ያለው ብላን ያጭበረበረችን፣ መጀመሪያ ሁለት መቶ ዶላር ድጋሚ፣ ኪኪ አስገቦት የተላከው ለኪኪ ነው። ስለሌላው ነገር ማለት ነው የምትፈልጉት አውጥቼ መረጃ ማስረጃ እንዳሳያችሁ ከሆነ ኖ ወይ ኖ ወይ ስለማታውቁት ነገር ግን ቤት እየከፈታችሁ አታውሩ፣ አታውሩ፣ አታውቁትም። ሲያምር መልኩ ሲያሳዝን፣ በእድሜ ራሱ ትበልጠዋለች። እስኪ አውጪ ያለሽን የሳሚን ፎቶ አውጪ ሳሚን አይደለ ላስት ታይም ብር ላክለት ብለሽኝ የላኩለት እኔ እኮ ነኝ። አይደለም ሆስፒታል ሶ ነው መጠፋከር። አሁን ስለ ሳሚን ልታወሩ ነው መታችሁ እዚህ ጋ። የኔ እውነት የትም ነው የሚበላው ግርባሙ የት ነው የሚበላው? እኔ የትም ነው የምሰደበው። የሳሚን ብር በልታ እያሉ ምንን ለማስደስ ማልቀት ሳያስፈልግም። እግዚአብሔር የሳሚን ነፍስ ይማረው። እግዚአብሔር የሳሚን ነፍስ ይማረው። ሳሚ ከቲክቶክ ላይ ሲጠፋ የጉቺ ዘጠኝ ሺህ ዳላር አለበት። ጽዮን ትሙት፣ እግዚአብሔር ምስክሬ ነው። የሚታየ ሳሚ ሆስፒታል ተኝቶ እኔ ነኝ ብር የላኩት እኔ ነኝ። እግዚአብሔርን ይሄ ጨለማ አምላክ ማለት ነው። አንሲቱ እኔ ጋር ስላለን ማውጣት ስለምችል ነው በኮንፊደንስ የማወራው። ከባንክ ላይ ነው የላኩት የጉቺ ብር እኔ ጋር አለች ጉቺ። ይሄን ያህል ብር ላክለታለች ላኩ፣ ለህክምና ነው የጉቺ ልብ የዛን ያህል ነው ለሳሚ ማለት ሳሚ አሜሪካ ስለሚኖር አይደለም። ሳሚ ተራ ድራግ እንትን ነበር፣ ገብቶሻል። ላይ ክ እኔ አሁን እዚህ ጋር ምንም ነገር አለዋል። ኦኬ ግን ሳሚ ሰፖርት ስታደርግ የነበረችው ጉቺ እንጂ ጉቺ ሳሚ አይደለም። ጉቺ ሰፖርት ሲያደርግ የነበረው ዛሬ ከጉቺ ጋር ተጣልቻለሁ፣ ግን ይሄን ይሄን ስለውለት ስለሆነ እናገራለሁ። ኦኬ እኔ ነኝ ብር የላኩት። እኔ ስለሆንኩ ማለት ነው ያለውን ሪያሊቲ እውነታውን፣ ሂስትሪውን እያወቅኩኝ እያለቀሰች አርጋ የሆነ ነገር ልካልኝ በቃ ፕሊስ ግርማ ሞዬ እንዲ እንዲ አይነት ብር እንደዚህ ላክልኛለች። ደንግጬ አልጠየኳትም፣ ይብን ላኩለት። ከዛ በኋላ ምናልባት ሁለት ሳምንትም አልሆነውም ሶስት ሳምንትም አልሆነውም፣ አሮን ነው ልናገኘው አልቻልም። ስልኩ ተርን ኦፍ ነው ኦር ደግሞ ኖባዲ ከን ላይ ግራ አንዴማ ግርማ፣ አንደኛ ነገር እኛ እናቃለን ሳሚ ምን እንዳለ፣ ምን ጦሽ እኔ ርናል ይሄንን ዛሬ ነው የማወራው። አጋጣሚ ማለት ታሪኩ ስለ መቼም አላውራም ነበር፣ ምክንያቱም ጉቺ እንዲወራ አትፈልግም። ይሄንን አይገርምም? ብሯ እኮ ተበልቷል። የተበላው በእሱ ነው። ይሄን ስታደርግ ግን ማንም እንዲሰማ አትፈልግም። እሷ እራሱ ጽዮን ትሙት፣ ይሄንን ደሞ አውቃለሁ እኔ። ጉቺ ሆስፒታል ተኝቶ ሁሉ ብር ስልክ ክለፍ ነበር። ዋው፣ ግርማሙ አንዴን አውራ አምናባ አሰፍ ይለኛል። አንዴን አውራ፣ አንደኛ ስለ ገንዘቡ ሚያካሉሽ ማለት ነው። ስለ ገንዘቡ፣ ስለ ሳሚ መታችሁ ላውራበት። ይህ ምን አባቱ ስለ ገንዘቡ ማለት ነው። ሊያውቃለሽ እኔም መቶ እንቆፋ ነበረ። ስለዚህ ወይ ፍቱት፣ ካልፈታጥት ግን የሆነ ሰው በእኛም ባንች የሚታወቅ ሰው ተፈልጎ ባንች ወይም ባንክ ቤት የሚሰራም ሰው እናቃለን። ስለዚህ እንደገባና እንዳልገባ መታወቅ ይቻላል። ግን በቃ መተላለፍ ተቻላችሁ ነው። እንደዛ ነው ሚጣይ፣ ንገርሽ እንቆጳ የሚባለው ወንድሜ ነው ብላ ስሚኝ፣ ወንድሜ ነው ብላ ባንክ ቤት ሄጄ እንዳልገባ ተነግሮታል። ይቅርታ ጠይቆኛል። ኢቭን ገርማ ሞልክልሃለው ስቶፕ፣ ስቶፕ ይላል። ሁሌ ባለፈው እንዳደረገችው ማለት ነው በዶላሩ ሲጀመር፣ የእርዳታ ብር ምናምን ሳይሆን ያጭበረበረችውን ብር ነው መለሳ የላከችው፣ ድጋሚ እኛ ጋር ስትመጣ ማለት ነው ገባሽ። አሁን ደግሞ ትናንትና እያለቀስኩ ነበር ዳኒ ጋር ደውዬ ማለት ነው። ላይክ እኔን እንደ ሌባን የቆጠረኝ ልጁ መጀመሪያ የነበረው ማለት ነው ይሄ እንቆጳ የሚባለው ልጅ ፈተኗል። ከሱ ጋር አረጋግጬለታለሁ ባንክ ሄጄ፣ ትናንትም የዋናው ባንክ ደውዬ እንሄድ ብዬዋለሁኝ ገባሽ ልክ ሁሌ እንደዚህ እያጭበረበረችን ልክ እኔ እንደሌባ ከዛ እሞ የምትባል ልጅ ሁሉ አንቺ ቤት የተሻለ አይመጣም፣ ማለት እኔ የማያውቁኝ ልጆች ሁሉ በዚህ በብር እሷ ጋ ያለውን ብር ለእናንተ ነው፣ ግን እሷ ጭበርብራኛለች እያለች ነው። ታው ስለዚህ፣ ዛሬም ቢሆን አልኩ ገርመሙ አብሮኝ የሚሄድ ሰው ካለ ዋና ባንክ እሄዳለሁ። ቆጳ የሚባለው ደውለህ ጥረው እና ትናንትም እንሄድ ብዬው ነበረ። ተናገሪና፣ ማለት ያሳፍራል፣ ማለት ሱሜያፍራል። ስሜን አትጥሩ አንዳችሁም። ስሜን ብትጠሩ ሊሞት ሁለት ቀን እስኪቀረው ድረስ የተጻጻፍ ነው ቴክስት አለ፣ እሱን እንዳወጣ ከሆነ የፈለጋችሁት፣ አምኖት ጎኝትዱታት ኤቨር አጌ ነፍሱን ይማረው። እውነቱ ቦታ እሱ ሄዷል። የሚያውቅ እውነቱን ያውቃል። አዳሜ ቤትሽን እየከፈትሽ ብሩን በልተው እንዲያርገው ቆንጆ ነው። በእድሜ ከእሷ ያንሳታል ኤቨር። እሱ እውነቱ ቦታ ሂደዋል። የልቤን እውነት ደግሞ መዳን መድሀኒዓለም ያውቃል። ቲቲዬ በዛብኝ ስለበዛብኝ ነው የምናገረው። አንድ ነገር እንገርሽ፣ የሚወራ ወሬ ውሸት ስለሆነ ማታም ሳዳምጣቸው ነበር። ቲቲ በዛብኝ። አውጥቼ ላሳይላችሁ ቴክስቱን የሳሚን ራፊ። ለማንም ተብራሪው ለማንም ተብራሪው እንዲያምሻል እንዴ በዛ ላይ ደግሞ ማለት ነው ኢትዮጵያ እንግዲህ ገርማ ሞ የምታውቀው ታሪክ ነው። ኢትዮጵያ ሄዶ አግብቷት አይተሾ ታቂያንሽ አታቂም ሳሚናል በአካል አታቂውም ግን ሄዶ አግብቷት ኢትዮጵያ ነው የመጣው ስትባይ ነበረ። ስለዚህ የውሸት ወሬ ስለሆነ ለማን ነው የምታብራራ? እንጂ እኔ ኪኪዬ እኔ ማለት ነው ጉሺ ጨንቋት፣ እኔ ብር የገዛ ብሯ ማለት ነው የጉቺ የገዛ ብሯ፣ እኔ ጋር ብራ አላት ጉቺ የገዛ ብሯ ላክለት ለማለት ፈርታኝ የላከችልኝ ነገር አለ ገብሻል በቃ ግርማ ሞዬ ፖሊስ እንደዚህ ያነብር ላክለት የሆን ትሙት። እኔ ዛሬ ገና ነው ለመጀመሪያ ጊዜ ያወራት፣ ግን ይሄ ነገር ስለተፈጠረ ነው እሷ እንዳወራ። እኔ አላወራም ነበር መቼም ለማንም አላወራ ግን በጣም ያሳፍራል። ያወራችሁ ያን ሁሉ ጊዜ ደብቀን እኮ ያሳፍራል ጋይስ። በኢየሱስ አሁን ገማ ሙሉክ ስለጠይቅል አልተመቸኝ ነው መንገር ላይ ስለሆን አንዴ ልናገር ስለ ብሩ ማለት ነው እንቆባለ ከኔ ጋውርቷል እንትናም ጽፎ እሙም ጽፋልኛለች። እኔ ሁለት መቶ ብር አያጣላም። ምን ልልከው ይችላሉ ለማንም ማለት ነው። ግን አዘይንዶ ዝድ ይሄ ግን በሳሚ ጉራ የሚነሳው ነገር አቁሙ በቃ። እኔ ዘ እንደኤቪደንስ እኔ ጋር ኤቪደንስ አሉ። እኔ ያለ ዛሬም ተናግሬው አላውቅም። ነገር ግን በዚህ ደረጃ በማስታወቅሽ ነገር ሰውን እንደዚህ ማለት ትክክል አይደለም። እውነቱን ቦታ ሄዷል። ነሱ የማረው የሰው ልጅ ገናኛ ሞት ይለያየዋል። ዛነ ብ ብዙ ነገር እንደውም እኔ ነበርኩ ሚዲያ ላይ በፍጹም መውጣት የለበትም ያልኩት፣ ምክንያቱም ይሄ ድራማቹ ስለሚያስጠላ የሚዲያ ድራማ በጣም ድራማ ስለሆኑ ሚዲያ ሰዎች ይሄ ነገር እንዳይወጣ ነው ያልኳት። ለእሱ ነው መነገር የለበትም። በቃ ነፍሱ ይማራ አንደኛ ለቤተሰቦቹም ጥሩ አለ እንደዚህ ቤተሰቦቹ ሚዲያ ላይ ስለ ልጃቸው ሲወራ መስማት ራሱ ያስጠላል። የሆነ ቤተሰብ ሞቶ መተሽ እዚህ ብታወሪ ነብረኝ። ስለዚህ ይህ ነገር መወራት የለበትም ተብሎ የሞተው ዛሬ አይደለም ወይ? ትናንት እናንተ በሰማችሁበት ቀን አይደለም የሞተ። ስለዚህ በዚህ ደረጃ ስለ ሞተ ሰው አተምች በጣም ነው የሚያስጠላው። በጣም ለሁለት መቶ ዶላር ደግሞ በዚህ ያህል ድራማ ባንክ። ስለዚህ ዋና ባንክ እሄዳለሁ። ለምንድን ነው ምትልኪ እንዴ? ሪመላከቅት ወይ ነው እንዴ የተላማ ነው ብሩ ያንቺን ያን ለእሷ ነው የሚላቸው ሲያንቺ ነው ገንዘቡ። ዝምታ ኖሮች መጀመሪያ ሁለት መቶ ዶላር ተጭበርብረን አጭበርበርኳቸው ብላ ሌላ ቤት እየጻፈች ነበር። አንድ ቀን ምንም አልተናገርካል። በአመቱ ተመልሳ እኛ ጋር ስትመጣ ብሩን ሳከፊ ስላት በአንቺ ላስገባ አለችና እንዴት ነው የሚጣ አስቢ። ሶስት መቶ ዶላር ልካ፣ በጣም ይህን በጣም ሀብታም ናት ሊያ። ሶስት መቶ ዶላር ልካ አልገባም ስላት ወዲያው ምትልከው ከቆረጠብሽ እንዳታስገቢ ቼክ ላርግ ስላት፣ ይኸውልሽ ልክል ደረሰኝ ልክ ይልሻለ ስቶፕ ስቶፕ ይላል ብለውታል። ባንክ ቤት ለእንቆጳ ማለት ነው። አሁን ደግሞ ትላንትና እነሙን ሙን የምትባለው ልጅ ኪኪ ጋር ያለውን ብር ለእናንተ ልካለው እያለች ነበረ። ስለዚህ ዛሬም ነገ አልኩሽ እንቆጳንም ትላንትን ሄዱ ያለው ያልተላከ ብር ነው። ገባሽ? ልጅቷ ማቋረጥ ምናምን ትችላለች። በጣም በጣም ጂነስ ናት። በዚህ ስለዚህ እኔ ስሜ እንዳይነሳ በዚህ በብር ሄደሽ ያልተላከበ ያልሰዋ ካለሽ ኪኪ ማለት እኔ ብር ስሳለች ለገሊሱ ሲከራ ሰረብላ ነው የምትሰጥልኝ ለእንትና አይንን አርግ ይመላክ ነው የሆነ ነገር ስፈልግ ለእንትና እንደዚህ አስገቢ ይመላክ ነው። ስለዚህ በዚህ ደረጃ በሁለትና በሶስት መቶ ብር ሚዲያ ላይ እንደዚህ መነጋገሩ ማለት ር አይደለም። በተለይ ጊዜ ያ ስለሳሚ እኔ እንደውም አልሰማው ማላየ ሰሞኑን ጊዜ ስለሆንኩኝ አላየዋትም እንጂ ስለ ሳሚ እኔ ብዙ አውቀውም ነገር ስላለ ባታወሩ በቃ እሱ እግዚአብሔር ነፍሱን ይማሩ ገንዘቡ ምንም ይበቃ። ይህ እኮ ምንም ምንትን የሚባል ነገር አይደለም። ባንክ ከገባ ባንክ ኤቪደንስ አለ። ባንክ ቤት አልገባም ከተባለ አልገባም። ግን በዚህ ደረጃ ሌሎች ሰዎች ኢንቮልቭ እንዲያደርጉ ላይ ግሩፕ ንዱ ነገሩ ያሰላል። ምክንያቱም መናጀሩን ያናገረው ራሱን አልገባም ብሎ ከአንዱም ሁለት እንደገና ዋናው ባንክ ተባለ። ዋናው ባንክ ትላንት እንሄዳልኩት። ስለዚህ የላከችው ምንትን ፌክ ነው፣ ያልገባ ብር ነው የምታወረው